ሴት ልጅ ማወቅ ያለባት ግዴታ ብለው እዛ ላይ ጣፈ እንላካቸው እቶቻቸው በሳምንት አንድ ሰዓት ነው። በሳምንት አንድ ሰዓት ከሶስት ተኩል እስከ አራት ተኩል ባለው ሰዓት ማለት ነው። ሊሃዛ ሚስቱን ያከብራል። ሚስቱን ያስተምራል። እዛም ሚስቱን ያስተምራል ማለት ዓሊም ነህ አስተምራት። ዓሊም አይደለህም ጥያቄ ሲመጣ ስለ ዲን ሲያስፈልጋት ትጠይቀ ዓሊም ጋር ሄደ ጠይቀህ ጽፈህ ንገራት። ሁት አልቻልክ ይሄን ዒልም መጅልስ ይዛትሄድ ሶስተኛው ይህ ሁሉ አላደረክም፣ ወተመመር አለባት። አስተምር አላስተምር ትጠይቀህ ሄደህ አሊም ጠይቀህ ንገራት። አልምዱላ ሁን እንደ ድሮ መሄድም ብዙ አያስፈልግም። ስልክም ኳለ ጠይቀህ ያስፈልጋት ለምን በጃል እንዳተሰራ መጨረሻው ሶስተኛ፣ ወይ ዛት ሄድ ዒልም መጅልስ። ሰርግ ቤት እንዴት ነው ዛሬ ሰፈል ወለል ስንሄድ ሰርግ ነገር ሲሆን ሰፈል ወለል ቁጭ የምንለው ነው። ዒልምስ ይዛት ይደሱ ዒልም መጅልስ መጨረሻው ካለ። ይሄ ሁሉ ካላረክለት ወጥታ መማር አለባት። እዘን ማስተማር እንጂ ያው አንዳንዴ ሰሎ አለ መሐመድ። ብዙ ጊዜ ወንዶችን የሚያስቆጣቸው የሚያናዳቸው ትዳር ሀያት ላይ አንድ ነገር አለ። ይሄን ልብ በሉ። ምንድን ነው እሱ? እዛ ባለችበት ቢያ ትዳር ሳትመሰርት ያላወቀችው ነገሮች ነበረ። ማወቅ የነበረባት አልተማረችም ይሆናል፣ ወይ ከቤት ማንም አላስተማራትም። አሁን ስታገባ አንተ እሱን ጥፋት እያየህ ትቆጣለህ። መሆን የነበረበት አስተምረህ ካላረገችው ከሆነ ይሄ ነገር አስተምረሽ የምትለው አታውቅም እኮ ትጣላና፣ ው ብለህ አንተ እሱ አታውቅም አላደገችበትም። ይሄን ነገር ለዚህ አይደል ፈዝፈር፣ ቤታት ዲን ተሪበት የዳክ ትዳር ስትመርጥ ዲን ያላት የተባልከው በዛ አይደል እንዴ? ይሄ መከራ ውስ እንዳትወድቅ ከው ነው። ዲን ያላት ፈሊዳ ማስተማር እነሱ አስተምር ገባቸኋልን? ማስተማር እነሱን። የምታጠፋው ነገር፣ የምትወዳውን ነገር ይሄ ነገር አልወዳውም እኔ ይሄን ጠቢያ አይስማማኝም፣ ይሄን ቀይርዩ። ዛሬ ቤት ስትሄዱ፣ ያው ሰላም እንዲሆን የምትፈልጉ ሁለታቸውን ወረቀት ያዙ። እስከ ዛሬውን ሰርዙት። ከዛሬ ዛሬ እንደተጋባህ አድርገ ያው ጭንቅላታችን ተርኪዝ የሚሉት ነገር አለው። ተርኪዝ ማለት አንድ ነገር ላይ ስታተኩር ስለሱ ነገር ነው ፋይል የሚያወጣው ጭንቅላት። አንድ ትልቅ የተዳር ሀያት አማካሪ ኢብራሂም አልፈቂ የሚባል ነበር ምስር አንዷ መታ አመጣለ። ከባለቤቴ ጋር መፋታ ተፈልጋለሁ መለያየት ብለ መጣሻለ ልታማክረኝ

ይጫውታል ይቃለዳል፣ ሚስቱን ይረዳል፣ ያግዛል፣ ለሚስቱ ታማኝ ነው፣ ሚስቱን ያከብራል፣ ሚስቱን ያስተምራል። ስንተኛ ደረሰ? ሰባተኛ ባረከ አላህ። እዚህ ቀኝ ያሉት ማሻላ ሐይ ናቸው። አላህ ሐይ አላህ ያርጋን ጠይብ። ከዛ ምን ይላል? አላሁ አክበር ሰሉ አላ ሙሐመድ